ሰላም ሰላም፣ ውድና የተከበራችሁ ያዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልን። እንግዲህ ወደ አዲስ መረጃ ሳገኝ በቅልላችኋለሁ ማለት ነው። እንግዲህ ዛሬ እዚህ ጋር እንደምታዩት ብሬክስ አበሻዊ ይሄን ነገር ባያደርገው እኔ አላምንም ነበረ ማለት ነው። አሁንም ውስጥ ያላመንም ግን ይሁን እንጂ ብሬክስና መሲህ ባይሆን የለጠፉት የበለጠ አላምንም ማለት ነው። ይህ የምታዩት እንግዲህ ቴዲ ራያ ይባላል። የብሬክስ አበሻዊ ወንድም ነው ማለት ነው። የሚኖረው ሳውዲ አረቢያ በሪያድ ከተማ ነው። በድንገት እንግዲህ ከስምንት ቀን በፊት ቪዲዮ ሰርቶ አይተናል፣ ቪዲዮውን ማለት ነው። አሁን ህይወቱ አልፏል፣ ሞቷል፣ ብለው እንግዲህ ለጥፈዋል። ብሬክስን ማመን አቃተኝ፣ የቴዲ ዋለው በለኝ እያለ ነው። መሲም እንደዛው አላመኑም። እንኳን እነሱ እኛም አላመንንም። በጣም ያሳዝናል። በጣም ልብ ይሰብራል። የኔ ከርታታ ወንድም የእውነት ነው ምላችሁ። በጣም ያሳዝነኝ መቤት ማለትም ሲንከራተት ነበረ። በባህር ሄዶ ወደ ኢትዮጵያ ተይዞ ገብቶ እንደገና በባህር ተመልሶ መጥቶ የሚሰራው እንደ ሴት ልጅ ራሱ ቪዲዮ ላይ መስማት ትችላላችሁ። ፊቴም የተበላሸው ምናምን ብሎ የሰራው ቪዲዮ አለ፣ አሁን በቅርብ ማለት ነው እና ቡና ሳፈላ ጋህዋ ሳፈላ ነው እንግዲህ እንደ ሴት የሴት ስራ ሁሉ ነው የሚሰራ ማለት ነው። እና ስደት ላይ እንዲህ ሲንከራተት ምን ሲል የነበረው ይሄን የመሰለ ሕጻን እንግዲህ ወንድማችን በስደት እንደ ተንከራተተ ቀርተዋል። ምን ገደለው ምንድን ያደረገው የሚባለው ነገር እስካሁን ድረስ አልተነገረም ማለት ነው። ግን በጣም ልብ ይሰብራል። ብሬክስ ከቻልክ መስል ስብሰጠ እንደስ ይለናል። ሁላችንም በጣም አዝነናል። እኔን ብሬክስ ስባይ ለጥፉት የእነሱን ባና ያው ውሸት ነው የተለመደ ስለሆነ አንዳንዴ ሰው ሳይሞት ሞተ ማለት ልማድ ስለሆነ ኢትዮጵያውያን እንደዚህ አይነት ጸባይ ስላለብን የውሸት ነው እየመሰለኝ ማለት ነው እና እኔ ላምን አልቻልኩም። ሁላችሁም ታውቋታላችሁ። ከብሬክስ ጋር ከነመሲ ጋር አብረው አንድ ቤት ሲኖሩ ነበረ እንዲሁም ሚስቱ ዜድ አብሮ ነበረ ሁላችንም የምናውቀው ነው ማለት ነው በተለይ ሚዲያ የምትጠቀሙ ሰዎች ይህን ልጅ ታቁታላችሁ ቴዲን ማለት ነው እና ዛሬ ላይ እንግዲህ ቴዲ እንደሞተ በድንገት እንደሞተ ነው ከስምንት ቀን በፊት የሰራው ቪዲዮ አለ ፕራንክ ምናምን እያደረገ ቪዲዮ ሰርቷል ማየት ይቻላል ማለት ነው የእሱም ቪዲዮ ገብታችሁ እዩት በጣም እኔ አሳዘነኝ የውነት፣ አለን ማለት አንችልም። ሰው ይግደለው በድንገት ዝም ብሎ ታሞ የሞት ምን ይሁን ምንም የተገለጸ ነገር የለም። በድንገት ቴዲ ሞተ ነው። በቃ ይሄ ነው። እነሱ የሚለጠፉት አጭር ጽሁፍ ነው ወላ ቲክቶክ ላይ ወላ የሆነ ነገር ላይ ስለማሟቱም አልተነገረንም እንግዲህ ቪዲዮ ይሰራሉ ብለን እናስባለን ዛሬ ነው እንግዲህ ሞት የተባለው ምን እንደገደለው የምናውቀው ታሪክ የለም እውነት በጣም ያሳዝናል በጣም ነው ልቤ ቅስሜ የተሰበረ እኔ ማምን ያቃተኝ በእናታችሁ ውሸት ነው በሉኝ ከምር እንዴ እኔ ብቻ አይደለውም ሁሉም ሰው ማለት በስምንት ቀን አይተነዋል አልታምምም ምን አላለም ቪዲዮ ከሰራ ስምንት ቀኑ ነው ዩቱብ ላይ ማለት ነው ምንድን ነው ምን ገጠመው ምን ገደለው ስለሷን መሞት ማወቅ እንፈልጋለን። ሁላችንም የምር በጣም ያማል። ወይ ኔኔ ጌታ እንደ ተንከራተዘ እንደዚህ በሰው ሀገር ብቻ እንደ እኔ ልባችሁ ተሰብረዋል? እንደ ኔኑ ቅስማችሁ ተሰበረ? የእውነት እኔ ውሸት ነው በሉኝ። በማርያም በጣም ነው የሚያሳዝነው። ከምር እንደዚህ ተንከራቶ ስደት ላይ መከራውን አይቶ አንድ ቀን ብሎ ሳይኖር ሲያዝ ሲገባ በባህር ሲመለስ፣ ማንም ሰው ደልቶት አይደለም። ስደት ላይ ያለ ማለት ነው፣ ናፍቆት አለ፣ ችግር አለ። አገር ገብቶም በጣም ያልሆነ ህይወት ነበር ሲኖር የነበረው። ከዛም አልሆንም ሲለው በባህር ተመለሰ። እንደዚህ እንደ ተንከራተተ እንግዲህ በጠዋቱ ሄዷል ማለት ነው። ምን እንደነካው አናቅም እንግዲህ ሰዎች ይግደሉት በድንገት እኛ አደጋ ይሁን ምን ይሁን ምንነቱ አልተገለጸልንም? ብሬክስ መልስ ብሰጠን ደስ ይለናል። ቲክቶክ ላይ ምንም ላይ ቢሆን ሰርተክ መልስ ስጠን ማለት ነው። ዩቱብም ቢሆን የሆነ ነገር ስላማሟቱ እንድትነግረን እንፈልጋለን። እኔ ያላመንኩም አሁንም ውሸት ደግሞ አይደለም። ብሬክስ ና መሲ ውሸት ነገር አይለጥፉም። ሳይሞት ሞተ እንኳን ወንድማቸውን ሌላን ሰው ሞተ አይሉም። ፕራንክም ቢሆን ሌላ ፕራንክ ይሰራል። እና ይህ ውሸት አይደለም። ይዋሻሉ ብዬ አላምንም፣ ግን በጣም ልብ ይሰብራል። በጣም ያሳዝናል። ቅስም የሚሰብር ነው የእውነት። ኦኬ በስማ በጣም ነው የሚያመው የእውነት። ምን አክል እግዚአብሔር ያጽናችሁ ቤተሰብ፣ እግዚአብሔር ያጽናችሁ እናቱ። ዜድስ በምንድን ነው የምትቀበዩ? በምን ስልሽ እውነት፣ እንዴት ነው የሚታመነው? እኔ እያመንኩ አይደለም ማለት እኔ ግራ ገብቶኛል። ማርያም ምን ማለት እንዴት ይታመናል? ትናንት ያያችሁት ሰው ሞት ሲባል በድንገት ማለት ነው። አሟሟቱ ምንድን ነው? በዛ ላይ ትንሽ ልጅ፣ በዛ ላይ ሲንከራተት፣ ህይወት ስደትን ህይወት የቀመሰ ያውቀዋል? እንዲህ ሲሆን እንግዲህ አሁን ህይወቱ እንዲያለፈ ሲባል ቤተሰብስ እንዴት ነው የሚቀበለው ይሄን ነገር? በጣም ባንድም በሌላም ኢትዮጵያ ወጣቶች እያለቁበት ነው። የእውነት በጣም ያማል። ልብ ይሰብራል። ማንም ሰው ማመን አይችልም። እንደ እኔ ውሸት ነው በማርያም ውሸት ነው በሉኝ። እንደኔ ነው የደነገጣችሁት፣ እንደኔ ነው ውሸት ነው ያላችሁት። ወይኔ ምን ይሁን? ገደለው? ምን ገጠመው? እንዲ ንኮ ገብቻ ያየው ቪዲዮ ሳይ ስምንቀሉ ነው ገና ማለት ነው። ቪዲዮ ከለቀቀ በዛሬ ሳምንት ቪዲዮ ስምንት የስምንቀን ቪዲዮ አለው። ከስምንቀን በኋላ እንግዲህ ምን የገጠመው ፕራንክ ፍራንክ ሲስቅ በሰላም ቪዲዮ ወጡ ሲሰራ ይተናል። አሁን ምንድን ነው በዚህ በሳምንት ውስጥ ምንድን ነው የምንቅጽፈት ነው ዛሬ ላይ ሞተን ያሰማን ማለት ነው። በምን የሞተው ምክንያቱ ኡፍ ነፍስን ባጸደገነት ያርገው። ወንድሜ ከርታታ ስደተኛ ምስኪን በጣም እውነት፣ ከሴቶች ደግሞ ወንዶች ያሳዝናሉ እኮ ስደት ላይ በተለይ ሳውዲ ዱባይ፣ ሴቱ ይሻላል፣ የወንዱ በጣም መከራ ነው። ስቀበ ሰው ያልፍልኛል ብሎ ነው የሚንከራተተው ሀገሩን ቤተሰቡን ትቶ ማለት ነው። ግን እንዲህ ወጥቶ ከመቅረት ፈጣሪ ይጠብቅን። በጣም እኔ አዝኛለሁ የምር በጣም ነው ልቤ ተሰበረ። እና እግዚአብሔር አምላክ ያጽናችሁ ቤተሰቦቹም ለብሬክስም መሲ ሙላችሁንም ፈጣሪ ያጽናችሁ። እውነት የሞላው ኢትዮጵያ ሕዝብ የሚያውቀው ሁሉ በጣም አዝኗል። እኔ ብቻ አይደለም ኮሜንት ላይ ሁሉ እውነት ነው። በእናታችሁ አትዋሹ፣ አታማርቱበት። አልሞተም የሚሉ ብዙ ልጆች እየጻፉ ናቸው ኮሜንት ላይ ውሸት ነው እያሉ ነውና እንደው ውሸት ቢሆን ደስታ አይናል ውሸት በሆነ እንደ እንደው ፕራንክ በሆነ በማርያም አለ በተባለ ከናንተ እንደዚህ የምታቁት ሰው ቀርቦ ምኮ በአካል ሚዲያ ላይ የምታውቁት ሰው እኮ የቤተሰብ አክል እኮ ነው ማለት ነው አይደል? ማለት ውስጣችሁ እንደዚህ ያሳርበባል። እኔ የሆነ ወንድሜን ይመሰለኝ፣ የምር ማምን አልቻልኩም በጣም ቁጣት ነፍስን በአጸደ ገነት ያኑረው፣ ለቤተሰቦችን መጽናናትን ያድልልን። ውሸት በሆነና ውሸት ነው ባላችሁኝ፣ በማርያም እኔ ልቤ ስብራ። ለማርያምን፣ ምን ምን ገደለው? ብሬክስ ወጥተህ ስለአሟሟቱ እንድትነግረን እንፈልጋለን። የምር ሼር አድርጉት። በጣም ነው የሚከብደው ማመን።